የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ሰላም፣ ፍቅር፣ ጤናን አብዝተን ተመኘንላችሁ። ከሀገር ቤት ከባህር ማዶም ለዚህ ሰዓት የተመራረጡ ስፖርታዊ ጥንቅሮችን ልናስደምጣችሁ ወደድን። ከቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ ስታደርጉ የተወሰኑ የሀገር ቤት መረጃዎችን ይዘንላችኋል። ከባህር ማዶ ወጣ እንላለን። በባህር ማዶ የስፖርት የመረጃ ክፍለ ጊዜያችን የአውሮፓን ትልቅ ክለቦች የተመለከቱ በርከት ያሉ አነጋጋሪና ለየት ያሉ መረጃዎችን ይዘንላችኋል ይችላል ዝውውር ላይ በስፋት መረጃዎችን ይዘንላችኋል። በማንቸስተር ዩናይትድ በኩል የምናነሳቸው ነጥቦች አሉ። በተለይም ሩበን አሞሪና ወጣቶቹን እናነሳለን። ለመሆኑ ጉዳት ላይ ያለው የማንቸስተር ዩናይትድ ተጫዋች አማድ ዲያሎ መች ይመለሳል? ከህክምና ቡድኑ ያገኘነውን መረጃ ወደ እናንተ እናደርሳችኋለን። ብሩኖ ሚጌል ፈርናንዴስ የማንቸስተር ዩናይትድ የወሩ ኮከብ ተብሏል። ይህን ሲያደርግ ለሁለተኛ ጊዜ ነው። ከብሩኖ ፈርናንዴስ ጋር በተያያዘ ዩናይትድ ያን ጠብቁን፣ ሰፋ ላይ መረጃ ይዘናል። ሆይሉንድ እናነሳለን። በተጨማሪም በአርሰናል በኩል የዛሬው ለየት ያለ ዜናችን ምናልባት ወደኋላ መለስ ስንልና በአርሰናል ቤት 2007 ላይ የአርሰናል ሌጀንድ ከሚባሉ ተጫዋች ቴሪ ዳንኤል ሆንሪ አርሰናልን ለቆ ወደ ባርሴሎና ያመራበት ጊዜ ነበረ። ምክንያቱን ግን ታውቃላችሁ? ቴሪ ዳንኤል ሆንሪ ወይም ሄነሪ ክለቡን ለቆ የመራበትን ምክንያት አርሰናልን ካወቃችሁ ታርሱን ትክክለኛውን ምክንያት ከአርሰናል ዋና ምንጮች ዛሬ ላይ ሰማ ነው፣ እኛም እናደርሳችኋለን። በአርሰናል በኩል ግን ኮንትራት ከማራዘም ጉዳይ ጋር በተያያዘ አንድ ተጫዋቻቸውን እንግዲህ ለማጣት ስጋት ውስጥ ገብቷል። ምክንያቱም ኃያላን ክለቦች አርሰናል ላይ አንዣበዋል። ስለዚህ ኮንትራቱን ከኢንተርናሽናል ብሬክ በኋላም በየትኛው መንገድ ለማስፈረም ሙከሮችን እያረጉ ነው። በርከት ያሉም ተጫዋቾች ከጉዳት ጋር በተያዘ ወደ አርሰናል ተመልሰዋል። ቲምበር ወደ ኤምሬትስ ተመልሷል። ሌላኛው ተመላሽ ሪካርዶ ካላፊዮሪ ነው። ምን አዲስ ነገር አለ ታደምጡታላችሁ። በሊቨርፑል በኩል ያው ተመላሹ ግብ ጠባቂ አሊሰን ቤከር ነው። ከዛ ውጪ ኮዲ ጋክፖንና እንደዚሁም ሪያን ግራቨንበርችን በተመለ ከተ በሊቨርፑል በኩል ተጨማሪ ስፖርታዊ ጥንቅሮችን ይሰነላችኋል። ቼልሲ ቤት እንሄዳለን። በቼልሲ በኩል ሌጀንዶች ስለ ቼልሲ ምርጦች ይናገራሉ። ታደምጡታላችሁ። ከዛ ውጭ ግን እድሉን ስላልተጠቀመው የቼልሲ አንድ ተጫዋች እናነሳለን። ክላውዲዮ ማኬሌሊ ው ከቼልሲ ጋር ብዙ የቁርኝት ካላቸው ተጫዋቾች አንደኛው ነው። በጣም አስደናቂ ተጫዋች ከሚባሉት ውስጥም አንደኛው ነው። ስለ ቼልሲ አጥቂ ሁኔታ የሚለነ ነገር አለ። በእርግጥ ኑኖ ማዱኬና ጃክሰን መመለስ ለቼልሲ ፊት መስመር ጥራት ይጨምራሉ በሚል አንድ የኦፕታን መረጃ እናደርሳችኋለን። ከዛ በተጨማሪ በፕሪሚየር ሊጉም ተጫዋች ያስፈረመ ክለብ ተገኝቷል። ከቼልሲ ቀጥሎ ታደምጡታላችሁ። ማቴያስ ኩና ስለ ብቃቱ ጥያቄ የሚያነሳ የለም። ጸባዩ ግን ሁሌም ለቅጣት ይደረገዋል። ፕሪሚየር ሊጉ ቅጣት ቀጦት ነበረም። ነገር ግን ፕሪሚየር ሊጉ በቅጣቱ የረካ አልመሰለም። ተጨማሪ ቅጣት ቀጦታል ማቲዩስ ኩንሃን። በአውሮፓ ትልቆቹን ክለቦች ትልቆቹን ተጫዋቾች የዓለም ከዋክብትን የተመለከቱና ወቅታዊ ጠነቅሮችን በዚህም ሰዓት መርጠን ይዘንላችሁ መተናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሸር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይም ሀሳባችሁን ስለምታጋሩን ከልብ ከልብ እናመሰግናለን። በሀገር ቤትን ጀምር የዓለም የቤት ውስጥ አትሌቲክስ ሻምፒዮና በቻይና ናንጂንግ ከተማ እየተካሄደ ይገኛል። በ1500 ሜትር ሴቶች ጉዳ ጉዳፍ ጸጌና ድርቤ ወልተጂ ፍጻሜውን መቀላቀላቸውን ተረጋግጧል። በ2025 ዓለም ቤት ውስጥ የአትሌቲክስ ሻምፒዮና 1500 ሜትር ሴቶች ከፍተኛ ወርቅ የማግኘት እድል በመቶኛ ተቀምጦላቸው ጉዳፍ ጸጌ 85 ነጥብ 1 በመቶ ወርቁን የማሸነፍ ቅድመ ግምት ተሰጥቶታል። ሌላኛዋ ኢትዮጵያዊት ድርቤ ወልተጂ 73 በመቶ ወርቅ የማግኘት ቅድመ ግምት ሲሰጣት፣ ኢትዮጵያንን ትፈትናለች ተብሎ የሚጠበቀው ጆርጂያ ሃርትን ቤል ትባላለች 29.3 በመቶ የተሰጣት የግሬት ብሪቴን አትሌት ናት። ወርቅነሽ መለሰም 21 በመቶ ወርቅ የማግኘት ቅድመ ግምት ተሰጥቶታል። በዚህ መሰረት እንግዲህ የ ወርቅ ሜዳሊያውን ለማግኘት በ1500 ሜትር ኢትዮጵያን ቅድመ ግምቱን ወስደዋል። በ1500 ሜትር ወንዶች አትሌት መለሰ ንብረት ወደ ፍጻሜ ሳያልፍ ቀርቷል። በዛሬው ዕለት እንግዲህ ወደ ምድብ ሶስት ላይ ነበር የተወዳደረው አትሌት መሰለ ንብረት በአራት ደቂቃ ከ05 ሰከንድ ከ04 ማይክሮ ሰከንድ አምስተኛ ደረጃ መውጣቱ ተከትሎ ለፍጻሜ ሳያልፍ ቀርቷል። ውድድሩ እንግዲህ በቻይና እየተካሄደ ይገኛል፣ የዓለም የቤት ውስጥ አትሌቲክስ ሻምፒዮና። ከዚህ ጋር በተያያዘ በየዕለቱ መረጃ ወደ እናንተ እንደምናደርስ ቃል እንገባለን። ቃል ስፖርት ዩቲዩብ ቻናላችን ሁልጊዜም ተመራጭና ቀዳሚ የዜና ምርጫችሁ። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሚ መልካም ቆይታ ተመኘን። ባርሴሎናን እናስቀድም። በቀጣይ ክረምት ባርሴሎና የአካዳሚ ተጫዋቾችን የማጣት ስጋት እንዳለበት እየተዘገበ ነው። ለዋናው ቡድን የሚጫወቱ ሳይሆን አካዳሚ ውስጥ ያሉ ግን ጥሩ ብቃት ያላቸውና ለአውሮፓ ገበያ መቅረብ የሚችሉ ተጫዋቾችን ባርሴሎና ራሱ በገዛ ፈቃዱ ሊለቃቸው እንደሚችል ተዘግቧል። ምክንያቱ ደግሞ ከፋይናንስ ችግር ጋር በተያያዘ ነው። ዳኒ ኦልሞንና ቬክተርን ለማስመዝገብ ያዩትን ፈተና እናውቃለን። ባለፈው ክረምት እስከ ፍርድ ቤት ሄደው ነው ዶም የፍሌረንቲኖ ፔሬዝ የሪያል ማድሪዱ ሰው እገዛም ጭምር ተግዞ ነው ባርሴሎና ተጫዋቾችን ያስመዘገበውና በቀጣይ ይሄን ነገር ለማስተካከል ባርሴሎናዎች አምና ሳር ሸጠዋል፣ ወንበር ሸጠዋል፣ ያልሸጡት ነገር የለም። እንደውም የሌጀንድ ተጫዋቾቻቸውን የልብስ ማስቀመጫ የድሮ ሳጥኖች ጭምር ሳይቀር እንደሸጡ እናስታውሳለን። አሁን ደግሞ የአካዳሚ ወደ አስር የሚጠጉ ተጫዋቾችን ለገበያ አቅርበው ይህን ችግር ለመፍታት እቅድ መያዛቸው ነው እየተዘገበ የሚገኘው። ባለፈው ክረምት ላይ የራፊኒያን ስም በበርካታ ክለቦች ሰምተ ነው ነበረ በኮፓ አሜሪካ ከብራዚል ብሔራዊ ቡድን ጋር ነበረና እዛ ሆኖ ባርሴሎናን ስለመልቀቅ እያሰበ እንደነበረ ተናግሯል። እዛ ሆኜ ባርሴሎናን እንደምለቅ ነበረ የማስበው። ምንም ጥሩ ስሜት አልተሰማኝም ነበረ። በኋላም ላይ ሃንስ ፍሊክ ደወለልኝ። እናም በየጊዜው ራኝ ነበረ። ከሩመር ጋርም በተያዘ መረጃዎችን ሲጠይቁ ነበረ። ከዛ በኋላ ወደ ክለቡ እንድመጣና ልምምድ እንዳደርግ እንዲሁ ጠየቀኝ። ወደ ክለቡ መጣውኝ። ነገር ግን ራሴን በልምምድ ሰዓት ላይ አሳይቼ በአሰልጣኙ በልምምድ ሰዓት ላይ ካላሳመንኩት ክለቡን ስለመልቀቅ ነበረ ማስበው። በኋላም ላይ ግን ሃንስ ፍሊክ ሁሉን ነገር ቀይሮታል፣ ህይወቴን ቀይሮታል ብሏል። ከጠራኝ ጊዜ ጀምሮ በትሬኒንግ ላይ ባሳየሁት ነገር በሙሉ ውሳኔውን ቀየረ። ከእሱ ጋር ብሬ እንደምቀጠል ነገረኝ። እናም በልምምድ ላይ በማደርጋቸው ነገሮች በሙሉ ደስተኛ መሆኑን ጠቆመኝ። ለባለቤቴም ነግሬያት ነበረ በልምምድ ወቅት ላይ በሚያየው ነገር ደስተኛ ማይሆን ከሆነ ወዲያው ነበረ ባርሴሎና እንለቃለው ብያት የነበረው። በኋላም ላይ ግን ሃንስ ፍልክ እንድቆይ አድርጎኛል። ትክክለኛ ውሳኔ ነው እሱን አመኘም በባርሴሎና ቤት መቆየቴ ብሏል። ዘንድሮ እንግዲህ ለባሎንዶር እጩ ከሆኑ ተጫዋቾች ውስጥ አንደኛው ራፊኒያ እንደሆነ ይታወቃል። በጣም አስደናቂ ውድድር ዓመትን እያሳለፈ ነው። ቁጥሮቹ የሚገልጹት እሱን እንደሆነ ሳይዘነጋ ማለት ነው። ባርሴሎና ሜሲን ወደ ካምፕኑ የመመለስ እቅድ አለው የሚሉ መረጃዎች አሁን በበርካቶች ዘንድ እየተነበቡ ይገኛሉ። በእርግጥ ይህ ዜና አዲስ አይደለም። ዴቪድ ቤካም አረጋግጦታል። ሜሲ ጫማ ሲሰቅል ወደ ባርሴሎና ተመልሶ ካምፕ ኑ አጠገም መኖር ይፈልጋል ማለቱ እየታወቀ ነው ነገር ግን ለባርሴሎና መልሶ ይጫወታል በሚለው ነገር ላይ ግን ማረጋገጫ እስካሁን የለም ባርሴሎናዎች ግን ሊዮኔል አንድሬስ ሜሲን የክለቡ ተጫዋች መልሶ የማድረግ ፍላጎት አላቸው የሚል ነው መረጃዎች የወጡት ፉትቦል ኢስፓኝ ታኤንቴ የተባለ አንድ ስፔን ውስጥ የሚጻፍ ጋዜጣ ነው እንዳስነበበው ከሆነ ባርሴሎና ከተጫዋቹም ጋር ውይይቶችን አድርጓል። ወደ ባርሴሎና ተመልሶ እንዲጫወት ይፈልጋሉ። ሊዮኔል ሜሲ እስከ 2025 መጨረሻ በኢንተር ሚያሚ የሚያቆይ ውል ያለው ሲሆን ተጫዋቹ ውሉን አፍርሶ ወደ ስፔን እንደማይመጣ ክለቡ ያውቃል። ነገር ግን ኮንትራቱ ሲጠናቀቅ በቀጣይ ውድድር ዓመት እንዲመጣ ነው በዋነኝነት ፍላጎታቸው። የሰባት ጊዜ የባላንዲዮር የስምንት ጊዜ የባላንዲዮር አሸናፊው ሊዮኔል ሜሲ በባርሴሎና ቆይታ ወደ 778 ጨዋታ አድርጎ 672 ግቦችን በአጠቃላይ በሁሉ መድረክ አስቆጥሮ 33 አሲስቶችን ያደረገ ሲሆን 34 ዋንጫዎችንም በዚሁ በባርሴሎና ቤት መሳካቱ የሚዘነጋ አይደለም። ከሪያል ማድሪድ ጋር በተያዘ ሪያል ማድሪዶች ቪኒሺስ ጁኒየርን ማቆየት ይፈለጋሉ። በእርግጥ ድርድሮቹ እስካሁን ግልጽ ያለ ነገር ሊገኝባቸው አልቻለም። ያው እንደቀጠሉ ናቸው ድርድሮቹ በተጫዋቹና በሪያል ማድሪድ መካከል። ምናልባትም ግን በሳውዲ የቀረበለት ረብጣ ብርን እንግዲህ ተከትሎ ወደዛ የመምራት ፍላጎት እንደሌለው በእርግጥ ራሱ በአንደበቱ ተናግሯል። ግን የሚሄድ ከሆነ ለሱ ተተኪ እንዲሆን በፍሎረንቲኖ ፔሬዝ እቅድ የተያዘው ኒኮ ዊሊያምስን ማምጣት ነው ተብሏል ባለፈው ክረምት ላይ ወደ ባርሴሎና ይሄዳል በሚል በስፋት ሲወራ የነበረው ላሚን ያማል ራሱ የቡድን አጋሩን ስፔናዊ ኒኮ ዊሊያምስን ለባርሴሎና እንዲጫወት እፈልጋለሁ ማለቱ የሚታወቅ ነበር። አሁን ታዲያ እንደ ዴሮ ስፖርት ዘገባ ከሆነ ቪኒሺየስ ጁኒየር ከለቀቀ የእሱ ምትክ እንዲሆን በፍሎሬንቲኖ ፔሬዝ እቅድ መያዙ ነው የተዘገበው። ቪኒሺየስ ጁኒየርን በተመለከተ ግን ለብራዚል እያደረገ ባለው ነገር በጣም ደስተኛ መሆኑን ተናግሯል። ለሴሌሳዎቹ እየተጫወተ የሚገኘው ቪኒሺየስ ጁኒየር ለዚህ ብሔራዊ ቡድን ግብ ማስቆጠር አለብኝ ብሏል። ብሔራዊ ቡድኑ ከእኔ ግብ ያስፈልገዋል ያንንም እያደረግኩ ነው። በማገዜም ደስተኛ ነኝ ብሏል። ዘጠናው ደቂቃ ከተጠናቀቀ በኋላ በጭማሪ ደቂቃ ግብ አስቆጥሮ እንዲያሸንፉ እንዳረጋቸው ይታወቃል። ከራፊኒያ ጎል ጋር ተደምሮለት ማለት ነው ኮሎምቢያን ሁለት ለአንድ ሲያሸንፉ እናም የቡድን አጋሮችም ይህን እንዳረግ እየረዱ ነው፣ በየቀኑ ያግዙኛል። ስለሆነም ለብራዚል ግን ማስቆጠሪያን ቀጥላለው ብሏል። ሌላኛው የሪያል ማድሪዱ ኮከብ ኬልያን መባፔን በተመለከተ ትራንስፈር ማርኬት አሁን ላይ የኬልያን መባፔ ዋጋ ወደ 170 ሚሊዮን ሮ አድጓል ብሏል። የዚህ ተጫዋች ዋጋ ባለፈው ወር በዚህ ሰዓት ላይ 160 ሚሊዮን ሮ ነበረ። አሁን ትራንስፈር ማርኬት ግን እያሳየ ከሚገኘው ብቃት አንጻር ይህ ተጫዋች አሁን 170 ሚሊዮን ሮ ወጪ ያስደረጋል ብለዋል። ሪያል ማድሪዶች በቂ ግልጋሎት ሊሰጣቸው ያልቻለውን ዳቪድ አላባን ለገበያ አቅርበውታል። በጉዳት ምክንያት እንግዲህ ለሪያል ማድሪድ በቂ ግልጋሎትን እየሰጠ አይደለም። አምስት ሚሊዮን ድረስ ቀጣይ ክረምት ላይ ከተጫዋቹ ሽያጭ ማግኘት የሚችሉ ከሆነ ለመልቀቅ ፈቃደኛ መሆናቸው ነው። እንደዚሁ ስፖርት የተባለው የስፔን ጋዜጣ ያስነበበው። ፖርቱጋል ባለፉት አስር ጨዋታዎች አምስት አሸነፈች፣ ሁለታቸው ወጣች፣ ሶስት ተሸነፈች። እንግዲህ በፈረንሳይ ብሔራዊ ቡድን ጋር በፍጻሜ ቅጣት ምት የተሸነፉት እንዲሁም ከጆርጂያ ጋር በመደበኛውን ጨዋታ በአንድ ላንድ ጨርሰው ከዛ በኋላ በመለያ ምት ነበር የተሸነፉት። 13 ጎል አስቆጥሮ 7 ጎል ተቆጥሮባቸው አራት ጨዋታ መረባቸውን ሳያስደፍሩ መውጣት ችሏል። የዚህ ቡድን ቁንጮ ሰው ክርስቲያኖ ሮናልዶ ነው። በአጠቃላይ ሮናልዶ አሁን 40 ዓመቱ ሞልቶት እየተጫወተ ነው። 30 ዓመት ከሞላው በኋላ ለፖርቹጋል ብሔራዊ ቡድን አጠቃላይ ወደ መቶ የሚጠጉ ጨዋታዎችን አደረገ ማለት ነው። ከዚህ ሳምንት ጨዋታ ጋር በተያዘ 83 ግቦችን ባለፉት 10 ዓመታት ለፖርቹጋል አስቆጥሯል። 53 አሲስቶች አሉት። በአጠቃላይ በመቶ ያለፉት 10 ዓመታት ጨዋታ ውስጥ 98 ግቦችን ለፖርቹጋል ብሔራዊ ቡድን ሮናልዶ ማስቆጠር ችሏል። ህልሜ 2026 የዓለም ዋንጫን ከፖርቹጋል ብሔራዊ ቡድን ጋር መጫወት እና ማንሳት፣ ሌላኛው ህልሜ ግን አንድ ቀን ከልጄ ጋር ወይ በተቃራኒ ወይ በአንድ መለያ መጫወት እፈልጋለሁ፣ ሁለቱን ማሳካት እፈልጋለሁ ብሏል። እንግዲህ ጫማ ሳልሰቅል ክርስቲያኖ ሮናልዶ ምናልባት እንግዲህ የዛሬ ዓመት ነው የዓለም ዋንጫ በአሜሪካ አስተናጋጅነት የሚካሄደው። ከልጁ ጋር መቼ ይጫወታል የሚለው ግን እርግጠኛ ሆኖ ቀኑን መናገር አይቻልም። እሱ ግን እንደ ህልም አስቀምጦታል። በ2025 በላሊጋ ብዙ ኳሶችን ማዳን የቻሉ ግብ ጠባቂዎች ይፋ ተደርገዋል። በዚህም መሰረት እስኩዋ ካይዞት በወጣው መረጃ መሰረት ባርሰናል በጥብቅ የሚፈለገውም የኢስፓኞሎ ግብ ጠባቂ ዮዋን ጋርሻ መቶ ኳሶችን አደኗል። መቶ ኳሶችን በማዳን ቀዳሚ ነው። ሰርጂዮ ሄሬራ የኦሳሱኖው ግብ ጠባቂ 90 ከዛ የሪያል ማድሪዱን ኬላ ረሄን የሪያል ቫያዶዲን ኬረልሄን አራተኛ ደረጃ ነው የምናገኘው። ከትልልቅ ክለቦች ውስጥ በተለይም በላሊጋው ለዋንጫ ከሚፎካከሩት ክለቦች ውስጥ ዣኖ ብላክ ከአትሌቲኮ ማድሪድ ስምንተኛ ነው የተቀመጠው። 65 ኳሶችን አድኗል። የባርሴሎና ና የሪያል ማድሪድ ግብ ጠባቂዎችን እዚህ ውስጥ አናገኝም። ያው ግብ ጠባቂዎቹ በተለይም የባርሴሎና ና የሪያል ማድሪድ ብዙም ለአደጋ እንደማይጋለጡ ማሳያ ነው። ግን በአርሰናል በጠቅ የሚፈለገው ዦዋን ጋርሻ መቶ ኳሶችን በማዳን በላሊጋው ቀዳሚ ነው። በአሜሪካ አስተናጋጅነት በቀጣይ የሚደረገው የዓለም ክለቦች ዋንጫ ከአሁኑ አወዛጋቢነቱ እንደቀጠለ ነው። የኢንተር ሚያሚ በምን መስፈር ተሳተፈ ከሚለው ጥያቄ አንስቶ ውድድሩ ራሱ አስፈላጊነቱ በበርካቶች ዘንድ መከራከሪያ ነበረ። አሁን ደግሞ ፊፋ የሜክሲኮን ክለብ በይፋ ከዚህ ውድድር አግጇለሁ ብሏል። ፊፋ የሜክሲኮን ክለብ ሊኦን ከቀጣዩ የ2016 የዓለም ክለቦች ዋንጫ ውድድር መሰረዙን ይፋ አድርጓል። ክለቡ ከውድድሩ የተሰረዘው ከሌላኛው ክለብ ፓቹካ ጋር በተመሳይ ባለሀብት ባለቤት የተያዘ መሆኑን ከተረጋገጠ በኋላ ነው። ፊፋ ሊኦን ከውድድሩ በመሰረዝ ፓቹካን በውድድሩ እንዲካፈል መፍቀዱ ተገልጿል። ክለቡ የተሰረዘው ክለብ ማለት ነው ሊኦን በምድብ አራት ከእንግሊዙ ክለብ ቼልሲ፣ ፍላሚንጎ እና ኤስፔሬንሴ ጋር ተደልድሎ ነበረ። በቀጣይ በምትኩ ውድድሩን የሚቀላቀል ክለብ ይፋ እንደሚያደርግ ፊፋ አስታውቋል። በቀጣይስ እንደ ኢንተር ሚያሚ ምክንያቱ ባልታወቀ ወይም ባልተገለጸ ምክንያት አንድ ክለብ ፊፋ ይቀላቅላል ወይንስ ሕጋዊ መሰረቶችን ወይም ሕገ ደንቡን ባከበረ መልኩ ክለብ ይቀላቅላሉ የሚለውን ደግሞ በቀጣይ የምንመለከት ይሆናል። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ገጻችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ወደ እንግሊዝ ፕሪሚየር ሊግ ብቻ ወደ ተመራረጡ ስፖርታዊ ጥንቅሮቻችን እንሻገር። በድጋሚ መልካም ቆይታ ተመኘን። ማትያስ ኩና ከበርንመውዝ ጋር በነበረው ጨዋታ ላይ እንግዲህ በአሳዩ ያልተገባ ድርጊትና በተለይም ተጫዋችን በመምታት ቅጣት ተጥሎበት ነበር። አሁን ግን ኤፍኤው ተጨማሪ ቅጣት በይኖበታል በቂ አይደለም በሚል እስከ 32ኛ ሳምንት በሚደረግ የፕሪሚየር ሊግ መርሃ ግብር ላይ ወደ ሜዳ ዝር እንዳይል ነው ያደረጉት። ስለዚህ ኤፍኤው ቅጣቱን ከፍ ማድረጉን አረጋግጧል። እንግዲህ አሁን 29ኛ ሳምንት ነው። ተጨማሪ ሶስት ጨዋታዎችን አይገኝም ማለት ነው ማቴዎያስ እኩነሃ ብራይተን ተጫዋች ማስፈረማቸውን በዛሬው ዕለት አረጋግጧል። ደቡብ ኮሪያን ወጣት ዮን ዱያንግን ከዲጅን ሃናን ሲቲ ክለብ ማስፈረማቸውን በዛሬ ዕለት ይፋ ሲያደርጉ ሁለት ሚሊዮን ዩሮ ደግሞ ለዚህ ዝውውር ወጪ አድርገዋል። በቀጣይም ክረምት የዝውውር መስኮት ላይ ክለቡንም ተቀላቅሎ በይፋ የብራይተን ተጫዋች መሆንም ይችላል ማለት ነው። ከቼልሲ ቀጥሎ ተጫዋች ያስፈረመ ሁለተኛው የፕሪሚየር ሊግ ክለብ ብራይተን ኤንድ ሆቭ አልቢዮን መሆኑ ተረጋግጧል ማለት ነው። ከቼልሲ ጋር በተያዘ በዛው የቼልሲን መረጃን ቀጥል። እንግዲህ በኢንተርናሽናል ብሬክ ላይ ነው የምንገኘው። ለቼልሲ እንደ ጥሩ አጋጣሚ የተወሰደለት ከኢንተርናሽናል ብሬክ በኋላ የቼልሲ ወሳኝ ተጫዋቾች ወደ ሜዳ ይመለሳሉ በሚል ነው። ግን እነኚህስ ተጫዋቾች ቢመለሱ የቼልሲን የፊት መስመር ጥራት እንዴት ይጨምሩታል በሚል አንድ ቁጥራዊ መረጃን ኒኮላስ ጃክሰን የመጨረሻ ስምንት ጨዋታ አንድም ግብ አላስቆጠርም። ለቼልሲ ግን ከጉዳት ይመለሳል። ቀጣይ ከኢንተርናሽናል ብሬክ በኋላ ማዱኬ በመጨረሻዎቹ አስር ጨዋታ ከመጎዳቱ በፊት ሁለት ግቦችን ብቻ ለቼልሲ ያስቆጠረ ተጫዋች ነው። እንግዲህ የሁለቱ መመለስ ምናልባት የኒኮላስ ጃክሰን መመለስ ሆል ፓልመር ወደ ነበረበት ብቃቱ እንዲመለስ ያግዟል። ስፔሶችን ይፈጥርለታል። ታርጌት ማን ስለሆነ ኒኮላስ ጃክሰን የሚሉ መከራከሪያዎች ይነሳሉ። ኑኖ ማዱኬም በተቻለ መጠን የስፔሶችን በመፍጠር ጥሩ ተጫዋች ነው በሚልና፣ በተለይም ተጫዋቾችን በመቀነስ ፍጥነቱ ጥሩ ነው በሚል እንግዲህ በርካቶች እንደ ጥሩ አጋጣሚ ያነሱታል። የሁለቱን መመለስ ለመመለስ ነገር ግን ሁለቱ ተጫዋቾች እንደዚህ አይነት ቁጥሪ መረጃ ያላቸው ክላውዲዮ ማኬሌሊ ልክ እንደ ጆኖቢ ሚካኤል ሁሉም አንድ ሀሳብ አለው። ቪክተር ኦስሜን ጥሩ ጨራሽ ነው። በእርግጠኝነት የምናገረው ነገር ለቼልሲ ይሄ ተጫዋች ይጫወታል ብሏል። ያው ጆኖቤ ሚኬልም ይሄን ሐሳብ አጋርቶታል። ይህ ልጅ ወይም ቪክተር ኦስሜን ከልጅነቱ ጀምሮ ቼልሲን ሲያደንቅ ያደገ ከልጅነቱ ጀምሮ አጥቂ የነበረ ተጫዋች ነውና ስለዚህ ለቼልሲ ሳጥኑ ውስጥ ሆኖ ታርጌት ማን ሆኖ መጫወት የሚችል ምርጥ አጥቂ ነውና ያለምንም ጥርጥር እንደ ክላውዲዮ ማካሌሎኒ ሐሳቤ ከሆነ ያለምንም ጥርጥር ለቼልሲ ምርጥ አጥቂ የሚሆነው ቪክተር ኦስሜን ነው ብሏል። እንደነገርናችሁ በቼልሲ በኩል ቪክተር ኦስሜን፣ ቪክተር ጊዮኬሬስ፣ አሌክሳንደር ሀይሳክን ጨምሮ እንደዚሁም የኢብስዊች ተሆነ አጥቂ ሊያም ዴላፕ፣ እንደሚታውቀው ሊያም ዴላፕ ለኤንዞ ማሬስካ አዲስ ተጫዋች አይደለም። በሲቲ አካዳሚ አቅታላ አብረው ሰርተዋል። እንደ ሊያም ዴላፕ ያለም ተጫዋች በዝርዝር ውስጥ አለ። ካሉት ዝርዝሮች ግን ለቼልሲ ምርጡ ለእናንተ ማን ነው? ማከሌሌ እና ጆን ኦቢ ሚካኤል ቪክተር ኦስሜን ምርጡ ነው እያሉ ነው። ፊሊፔ ጀርገንሰን ለኤንዞ ማሬስካ የመጀመሪያ ተመራጭ ግብ ጠባቂ መሆን እንደሚችል በተሰጠው እድል ማሳመን አልቻለም ብሏል፣ ሊያም ቶሚ። ስለሆነም ተመልሶ ወደ ተጠባባቂነት ወርዷል። ቼልሲ ቤት የሚታየው ነገር ሁለቱም ግብ ጠባቂዎች አማራጭ መሆን እንደማይችሉ ነው። ነገር ግን ፊሊፔ ጀርገንሰን ድሉን መጠቀም ሳይችል ቀርቷል ብሏል። ያው ሳንቼዝ ተደጋጋሚ ስህተቶችን መስራቱን ተከትሎ ማሬስካ ላይ በተደረገባቸው ጫና እድል ሰጥተውት ነበረም፣ ግን ይህም ግብ ጠባቂ ተመልሶ ወደ ተጠባባቂነት ወርዷል። የጆን ቴሪ የቼልሲ ታሪካዊ ምርጥ አራት ተከላካዮችን ጥራ ተብሎ ነበረ። እኔ በቼልሲ መለያ እስካሁን ካየኋቸው በታሪክ ምርጥ ተከላካዮች ሴዛር አዝፒሊኬታ፣ ማርሴል ዲሼ፣ አሽሊ ኮል እና ቲያጎ ሲልቫ በቼልሲ እግር ኳስ ታሪክ የታዩ ምርጥ አራት ተከላካዮች ብሎ ጆን ቴሪ መርጧቸዋል። ከሊቨርፑል ጋር በተያያዘ ሪያን ግራቨንበርች ከኔዘርላንድ ስብስብ የተቀነሰው ለጥንቃቄ መሆኑን እንግዲህ ለሊቨርፑል ይፋ አድርገዋል ኔዘርላንዶች። ስለዚህ ሪያን ግራቨንበርች ምንም አይነት የተለየ የጉዳት ሁኔታ እንደሌለበት ነገር ግን ለጥንቃቄ ሲባል ብቻ ጉዳቱ እንዳያገረሽበት እንደተቀነሰ ነው ይፋ የተደረገው። በቡድን ውስጥ ግን እንደ ኮዲ ጋክፖና ቨርጅል ቫንዳይክ ያሉ ተጫዋቾች ተካተው እየተጫወቱ እንደሆነ ይታወቃል። ኮዲ ጋክፖ እንግዲህ 199ኛ ፕሮፌሽናል እግር ኳስ ጨዋታውን ለሀገሩ አድርጓል። 25ኛ ዓመቱ ላይ ነው። በርካታ ጨዋቶችን ለሀገሩም እንደዚሁ ማድረግ የቻለበት ነው። ከአሊሰነ ቤከር ጋር በተያያዘ ግን ለሊቨርፑል ደጋፊዎች መረጃ ለማድረስ ያክል በርከት ያሉ የዜና ምንጮች አሁን እያረጋገጡ እንደሚገኙት አሊሰነ ቤከር ወደ ሊቨርፑል እንደሚመለስ እና ለእሁዱ የብራዚል ጨዋታ እንደማይደርስ ነው መረጃዎች እየወጡ የሚገኙት። ኢብራሂም ኮናቴን በተመለከተ መጠነኛ ጉዳት እንጂ የደረሰበት ያን ያህል ለረጅም ጊዜ ከሜዳ የሚያርቅ አይደለም። አሰልጣኙም ጥሩ አቋም ላይ ስላልሆነና ከዛ በላይ ሊያጫውቱት ስላልፈለጉ ነው ከሜዳ ቀይረው ያስወጡት የሚሉ መረጃዎች በስፋት እየወጡ ይገኛሉ። በፕሪሚየር ሊጉ ላይ ከፍተኛ ጥረት ለሚያደረገው ሊቨርፑል ይህ ስጋት ነው፣ ምንም ጥርጥር የለው። የሊቨርፑል ደጋፊዎች ደግሞ ያለ ምንም ጥርጥር የሚሰጉት አይነት ጉዳት ነው። ለማንኛውም የእሱ ጉዳት የከፋ አይደለም እየተባለ ይገኛል። በቀጣይ እንግዲህ ተጨማሪ የህክምና ምርመሮች ከተደረጉ በኋላ የሊቨርፑል ተጫዋቾች አሊሰን እናም ኢብራሂም ኮናቴ ጉዳይ የሚለይለት ይሆናል ማለት ነው። ከአርሰናል ጋር በተያዘ ግን የተረጋገጠ መረጃ አለ። ሪካርዶ ካላፊዮሪ የጣሊያን ካምፕ ለቆ ወደ አርሰናል እንደሚመጣ ተረጋግጧል። የጉልበት ጉዳቱ የተረጋገጠ ሆኗል። ወደ ቤተሰቦቻችን በርካታ ምንጮች አሁን ለአንድ አሊያም ለሁለት እንግዲህ ሳምንት ከሜዳ ይርቃል የሚል መረጃን እያወጡ ይገኛሉ። ነገር ግን በርካቶች ከዛም በላይ ሊሆን እንደሚችል ነው እየተናገሩ የሚገኙትና ለወራትም ያክል ሊቆይ እንደሚችል በጉዳት እየተጠቀሰ ነው። ከጉልበት ጋር በተያያዘ ተደጋጋሚው የሪካርዶ ካላፊዮሪ ጉዳት ለአርሰናል በጣም አሳሳቢ ይሆናል። ሜዳ ላይ ሲገኝ ተጫዋቹ ምርጥ ነው፣ ግብ ያስቆጥራል። ሲቲ ላይ ያስቆጠራትን ግብ እናስታውሳለን። ከወልብስ ጋር አስቆጥሮላቸው እንዲያሸንፉ ያደረገበትን መንገድ እናስታውሳለን። ለቡድኑ በመከላከልም ብቻ ሳይሆን በማጥቃቱ ወሳኙ ተጫዋች ነው። ነገር ግን የጉልበት ጉዳቱ ተረጋግጧል። እንደሁም በርካቶች የሕክምና ባለሙያዎች ደረጃ አንድ አሊያም ደረጃ ሁለት ሊሆን ይችላልና። ከአንድ ወር ጊዜ በላይ እንግዲህ የማገገሚያ ጊዜ ሊያስፈልገው ይችላል እየተባለ ነው። የኔዘርላንድ ብሔራዊ ቡድን የመስመር ተጫዋች ጁሊያነ ቲምበርም በሕመም ምክንያት ብሔራዊ ቡድኑ እንግዲህ ለቅ ወጥቷል። ተጫዋቹ በኒዘርላንድና የስፔን ብሔራዊ ቡድን ጨዋታ በሕመም ምክንያት ነበር ያልተሳተፈው። ዩሊያነ ቲምበር አሁን ላይ እሁድ ስፔን ጋር በሚደረገው የኔሽንስ ሊግሩ ፍጻሜ መልስ ጨዋታ ውጭ መሆኑ ተረጋግጧል። የኔዘርላንድ ብሔራዊ ቡድን በዩሊያነ ቲምበር ምትክ ለአያነ ማትሰን ጥሪ ያቀርቦለታል። ይህም ተጫዋች ዩሊያን ቲምበርም ወደ አርሰናል ካምፕ እንደሚመለስ ተረጋግጧል ማለት ነው። በአርሰናል በኩል አንበሉ ማርቲን ኦዴጋርድ ሐሳቡን አጋርቷል። የመድፈኞቹ የመሀል ሜዳ ተጫዋች ማርቲን ኦዴጋርድ በቀጣይ ዓመት ከአርሰናል ጋር ብዙ ዋንጫዎችን ማሸነፍ እንደሚፈልግ ገልጿል። የዘንድሮ የአውሮፓ ሻምፒዮንስ ሊግ ዋንጫ አርሰናል ያሸንፋል ሲል ኦዴጋርድ ሐሳቡን አጋርቷል። በሚቀጥሉት ሶስት ዓመታት ራሱን ምን ላይ እንደሚመለከት የተጠይቀው ማርቲን ኦዴጋርድ ከአርሰናል ጋር የብዙ ዋንጫ ባለቤት ሆኜ ራሴን እንደማገኝ ተስፋ አደርጋለሁ ብሏል። በሚቀጥሉት ሶስት ዓመታት ውስጥ በአርሰናል በቀረው ኮንትራት ጊዜ ማለት ነው። በአርሰናል በኩል የኮንትራት ማራዘም ስራዎች በፍጥነት እየተሰሩ ይገኛሉ። በተለይም ፈላጊዎች በርከት ማለታቸው ለዚህ እንደ ምክንያት እየተነሳ ነው። ኢታን ንዋኔሪ አዲስ የአምስት ዓመት ኮንትራት ለማስፈረም ከጫፍ የደረሱት አርሰናሎች ኮንትራቱን ከሀገራት ጨዋታ መልስ በኋላ እንዲፈርም ያደርጉታል ተብሏል። ምክንያቱ ደግሞ እንደ ሪያል ማድሪድ ኤስ ሚላን፣ ፓሪሰን ጀርሜን ያሉ ክለቦች ኢታን ዋሪ ሁኔታ በቅርብ መከታተል መጀመራቸውን ተከትሎ አርሰናሎች በቶሎ ኮንትራቱን ለማስፈረም ፍላጎት እንዳላቸው ተዘግቧል። ኮከቡን ተጫዋች እንግዲህ በርካታ የአውሮፓ ትልቅ ክለቦች መመልከት ጀምሯል። አስደናቂ ብቃት ያለው ተጫዋች ነው። ገና በወጣትነቱ በአርሰናል ቤት በርካታ ቁጥሮችን የሚያሻሻለ ተጫዋች ነው። በተለይም በወጣትነት ዘመኑ በአውሮፓ ሻምፒዮንስ ሊግም ግብ አስቆጥሯል፣ በፕሪሚየር ሊጉም ግብ አስቆጥሯል። የግብ አስተዋጽኦም ያለውና በርካቶች እየተመለከቱት ነው። አርሰናሎች በፍጥነት ስራዎችን እየሰሩ ነው። ቀጣይ አርሰናል በእንግሊዝ ፕሪሚየር ሊግ ስድስት መርሃ ግብሮችን ሲያደርግ ከስድስቱ መርሃ ገብሮች ውስጥ ፉልሃምን ይገጥማል በሜዳው። ከዛ ኤቨርተን፣ ብራይተን፣ ኤፕስዊች፣ ክሪስታል ፓላስ፣ በርነመውዝ እያለ ከ30 እስከ 35ኛ ሳምንት እነኚህን ጨዋታዎች ያደርጋል። ቀጣይ እነኚህ ስድስት ጨዋታዎች ደግሞ አርሰናል በዋንጫው ላይ ያለውን ተስፋም የሚወስኑ ጨዋታዎች ናቸው። በተቃራኒ ሁሉ ነገር መወሰን በሊቨርፑል እጅ እንዳለ ሆኖ መግቢያችን ላይ ቴሪ ዳንኤል ሄንሪ ለምን አርሰናልን ለቀቀ ሁለት ሰባት ላይ ነበር የለቀቀው። በወቅቱ ምክንያቱን ታውቁ ነበር ወይ ብለን ጠየቅናችሁ። የቀድሞ የአርሰናል ስፖርቲንግ ዳይሬክተር ኬቲ ኤደልማን ሀሳቡን አጋርቷል። ለምን ያኔ ሄነሪ ለቆ ወደ ባርሴሎና እንዳመራ ዋነኛው ምክንያት፣ እንዲለቅ ያደረግንበትና ወደ ባርሴሎና እንዲሄድ ያደረግነው ፍጥነቱን ስላጣ ነው። የቴሪዳ ሆነሪ ዋነኛ ብቃቱ የነበረው በጨዋታ ላይ ፍጥነቱ ነበር፣ ነገር ግን ፍጥነቱን አጣ። ስለዚህ አንድ ተጫዋች መሰረታዊ ብቃቱን ካጣ ያለው አማራጭ ክለቡን እንዲለቀቅ ማድረግ ነው። ስለዚህ ከሄነሪ ገንዘብ መረጠን፣ ለዛም ስንለቀቅ ነው። የለቀቅንበት ዋና ምክንያት ግን ኳሊቲው ስለቀነሰ የእሱ ኳሊቲ ፍጥነት ነበር ብሏል። ትስማማላችሁ የአርሰናል ደጋፊዎች ምናልባት በወቅቱ ቴሪ ዳንኤል ሄነሪን በቅርበት በደንብ ስትከታተሉ የነበራችሁ የአርሰናል ደጋፊዎች። አገሩን በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወርሃ መጋቢት የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት ፖርቹጋል የመሃል ሜዳ ተጫዋች ብሩኖ ፈርናንዴዝ የመጋቢት ወር የማንቸስተር ዩናይትድ ምርጥ ተጫዋች ተብሎ መመረጥ ችሏል። ብሩኖ ፈርናንዴዝ በዚህ ዓመት ለሁለተኛ ጊዜ የማንቸስተር ዩናይትድ የወር ምርጥ ተጫዋች ሽልማት ማሸነፍ ችሏል። ፈርናንዴስ ከተሰበሰበው ድምፅ ራሱ 89 በመቶውን ማግኘት ችሏል። ኦልሞስት 11 በመቶ ነው ቀሪዎቹ የተከፋፈሉት ማለት ነው። እንደ ማቲያስ ደ ሊክት ያለ ተጫዋች ሌላኛው ተፎካካሪ ነበር። በእርግጥ ብሩኖ ሲጠበቅ ነበር። ያለምንም ጥርጥር ብሩኖ ፈርናንዴስ ለማንቸስተር ዩናይትድ በመጋቢት ወር ብቻ 6 ግቦችን አስቆጠረ፣ ሁለት አሲስት አደረገ፣ ስምንት የግብ አስተዋጽኦ ነበረው በወሩና ይህ በጣም ትልቅ የሚባል ቁጥር ነው። በነገራችን ላይ ምናልባት ሳላህ የፕሪሚየር ሊግ የወሩ ኮከብ ሲባል አስር የግብ አስተዋጽኦ ነበረና ብሩኖ በሁለት ብቻ ነው የሚያንሰውም ከሳላካየ ነው። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ ሚን ያህል ወሳኝ ተጫዋች እንደሆነ ማሳያ ነው። እስካሁን ለማንቸስተር ዩናይትድ ነሐሴ ላይ አማዲ ያሎ፣ መስከረም አንድሪዮናና፣ ጥቅምት አሌሃንድሮ ጋር ናቸው። ህዳር ንስር ማዝራዊ፣ ታሳስ፣ አማዲ ያሎ፣ ጥር አማዲ ያሎ፣ ከዛ በኋላ ብሩኖ ፈርናንዴዝ የካቲትና መጋቢትን በተከታታይ ለሁለተኛ ጊዜ ማሳካት የቻለበት ሆኗል። ራስመስ ሆይሉንድ ባለፉት ሶስት ጨዋታዎች ሶስት ጎሎች ላይ ቀጥታ ተሳትፎ ማድረግ ችሏል። ሪያል ሶሲዳድ ላይ በአሲስት ተሳትፎ ነበረ፣ ሌስተር ሲቲ ላይ ግብ አስቆጠረ፣ ፖርቹጋል ብሔራዊ ቡድን ላይ በዴንማርክ መለያ ግብ አስቆጠረ። እንግዲህ ከዛ በፊት በነበሩት ሀያ ጨዋታዎች ላይ ዜሮ የግብ ተሳትፎ ነበረው። አሁን የመጨረሻዎቹ ሶስት ጨዋታ ላይ ግን ሶስት የግብ አስተዋጽኦ አለውና ሆይሉንድ ወደ ሪትሙ እየመጣ ይመስላል። የማንቸስተር ዩናይትድ የህክምና ቡድን አባላት አሁንም ቢሆን አማደ ዲ ከውድድር ዓመቱ መጠናቀቅ በፊት ለማንቸስተር ዩናይትድ ገልጋሎት ይሰጣል የሚል እምነት እንዳላቸው እየተዘገበ ይገኛል። ምናልባትም እሱ ሲመለስ ግን ማንቸስተር ዩናይትድ ዋንነት ይፈልጓል ተብሎ የሚጠበቀው በኤሮፕ ሊጉ እየተሳተፈ የሚመለስ ከሆነ ነው። በፕሪምርሊጉ ሊጉ ማንቸስተር ዩናይትዶች እንግዲህ ለክብር ደረጃን ከማሻሻ በዘለለ ቶፕ ፎሩን ማግኘት የሚችሉበት ሂሳባዊ ስሌት ቢኖርም ከተፎካካሪ ቡድኖች አንፃር ከበድ ሌሎ ይችላል። ለዩናይትድ ግን ሁሉንም ነገር መወሰን የሚችልበት ኤሮፕ በእጁ ላይ ነው ያለው። ምናልባት ዲያሎ ከፕሪሚየር ሊግ ይልቅ ለአውሮፓ ሊግ ያስፈልጋቸዋል። ሐኪሞቹም ወደ ሜዳ ይመለሳል እያሉ ነው። ከሲዝኑ መጠናቀቅ በፊት በውሰት ወደ ሮተርዳም ሄዶ በመጀመሪያ ጨዋታው ተቀይሮ ገብቶ አሲስት ካደረገ በኋላ ጉዳት ምክንያት ወደ ካሪንግተን የተመለሰው የማንቸስተር ዩናይትዱ ተከላካይ ዳን ጎሬ ከጉዳት እያገገመ መሆኑን ተከትሎ በቀጣይ ወደ ሜዳ የሚመለስበት ጊዜ በአጭር ጊዜ የሚመለስ ከሆነ ማንቸስተር ዩናይትዶች እስከ ቀሪ ውድድር አመት ድረስ ወደ ሮተርዳም መልሰው እንደሚልኩት ነው እየተዘገበ የሚገኘው። የማንቸስተር ዩናይትድ ቀጣይ አምስት ጨዋታዎችን ካየን በፕሪምየር ሊግ ኖቲንግሃም ፎረስት፣ ማንቸስተር ሲቲ፣ ሊዮን፣ ኒካስል ዩናይትድ ከዛ ሊዮን የሊዮን ጨዋታ በኤሮፕ ሊግ ነው። ማይሰር ሲቲን ካስታወሳችሁ ሁለት ለአንድ ሲያሸነፍ ዩናይትድ ከመመሪያት ተነስቶ አማድ ዲያሎ የዛ ጨዋታ በጣም ወሳኙ ተጫዎች ነበር። አሁን ግን ያለ አማድ ዲያሎ ማንቸስተር ዩናይትዶች ማንቸስተር ሲቲን የሚፋለሙት ይሆናል። ተጠባቂ የፕሪምየር ሊግ ጨዋታ ነው። ከኢንተርናሽናል ብሬክ በኋላ ባለው ሁለተኛው ሳምንት ላይ የሚደረግ ጨዋታ ማለት ነው። ውድ ቤተሰቦቻችን ካል ስፖርት ዩቲዩብ ቻናል ላይ ናችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን ወደ እናንተ እያደረስን እንደ ሁልጊዜው ላይክ አርጉን፣ አበረታቱን ሀሳብ አስተያየት ካለ በሀሳብ መስጫ ሳጥናችን ላይ እንዲሁ ልታሰፍሩልን ትችላላችሁ። ወደ ቤተሰቦቻችን የአሁኑን ጥንቅራችንን ግን እዚህ ጋር ነው የምንቋጫው። በያላችሁበት ሰናይ ጊዜ ይሆነላችሁ።